ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬዎች በያላችሁበት ሰላማችሁ ብዙ ተጠሩት ይበልልኝ። ኢንሻአላ ዛሬ ደግሞ ምላስ የሚያመጣው ጣጣ በሚለው ክፍል አንድን አንብቤ ነበር። የውዶች ዛሬ ደግሞ የኡለማዎቻችን ወይም ደግሞ የመሻይኮቻችን ክብር መዳፈርን ተጠንቀቅ ይላል። በጣም መጥፎስ ቀያሚ ከሚባሉት የንግግር አይነቶች እና የምላስ አደጋዎች መካከል ጥሩ ናቸው ተብለው በሚታሰቡ ሰዎች መሰባሰቢያ ላይ አሉባልታን ማሰራጨት እና የሆነ ያልሆነውን ወሬ መዘባረቅ ነው። የወሬው መጨረሻ ና ውጤትም የተላላቁ ዑለማዎች የቃውንቶችን ክብር ና እንዲሁም በኡሉል አምር ወይም ደግሞ ስልጣን ባለቤቶች ላይ ያለን ትእዛዝ ማንሳት ነው። መልካምና ጥሩ በመሆኑ ወንድማማች እንደዚሁም ወደ አላህ ተጣሪዎች በሆኑት መካከል ማጣላትና ማለያየት ነው። መደምደሚያ ሁላችንም ልናውቀው የሚገባን ነገር ቢኖር ለማንኛውም ቃላት ኃላፊነት ልንወስድ እንደሚገባና ከማንኛውም ቃላት ጋር እንዴት ማድረግ እንዳለብን ማወቅ ይኖርብናል። ምክንያቱም ትንሽ መጥፎ ቃላት ወደ ጠብ ታደርሳለች። ትንሽ የደረቅ መጥፎ ቃል የቤተሰብ ልትበትን ትችላለች። ትንሽ ወሰን ያለፈች ቃል ሰውየውን ከሃይማኖቱ ከኢስላም ልታስወጣው ትችላለች። እንደዚሁም ደግሞ ትንሽ ምርጥ የሆነች ቃላት የሰውየውን ህይወት ልታድን ትችላለች። ትንሽዬ መልካም ቃላትም የሰውየውን ፕሮግራም ትሰበስባለች። እናንተም እኛንም ባለ መልካም ንግግር አላህ ያደርገንና የምንናገረው ንግግር ቃላት አሳሳቢና ተጽዕኖ አሳዳሪ ስለመሆኑ ነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላሉ በአላህ እና በመጨረሻው ቀን ያመነ መልካም ንግግርን ይናገር አለዚያም ዝም ይበል። ቡሀሪና ሙስሊም ዘግበውታል። ይህንን ሀዲስ ሰዎች ቢረዱት ኑሮ ምርጥና የተከበረ ሀዲስ ነው። ሰዎች በዚህም ሀዲስ ለመስራት ሀሳባቸው እውነተኛ ቢሆን ኑሮ ብዙን መጥፎ ንግግር ይርቁ ነበር። ብዙ ጊዜ በሰው መካከል ያለውን ፍቅር የሚያበላሸው ነገር ቢኖር አንድ አደገኛ ጎጂ የሆነ የሆኑ በቦታው ላይ ተገቢ ያልሆኑ ቃላቶችን መጠቀም ነው። ምክንያቱም መጥፎ ቃል መርዛማ የሆነውን ጦር ሰርጻ እንደሚገባ ሁሉ ቃላቶችም ሰርጸው ይገባሉ። አንድ የነበረውን ማህበረሰብ ይለያያል፣ ጥሩ መልካም የሆነውንም ነገር ያበላሻል። የተከበሩ አሻይክ ቢን ባዝ ረሂመሁላህ እንደ ይላሉ ሰውየውን ይሁን በሚወደውና በሚያፈቅረው ነገር ማውሳት ይህ ሀሜት አይባልም። ለምሳሌ እርሱ መልካም ሰው ነው፣ እርሱም ሶላቶቹን ጠብቆ ይሰግዳል፣ ምርጥ ከሆኑት ሰዎች ነው ማለት ይህ ሀሜት አይባልም። ይህ ሰውየውን ማሞገስ ነው የሚባለው፣ በዚህም ችግር የለውም። ሀሜት የሚባለው ወንድምህ በሚጠላው ነገር ማውሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሀሜት ማለት ወንድምህን በሚጠላው ነገር ማውሳት ነው ሀሜት ማለት ለምሳሌ ስስታም ፈሪ ምላሱ አስቀያሚ የመሳሰሉት ናቸው ሲሰማ የሚጠላው ነገር ከሆነ ይህ ነገር ሀሜት የሚባለው ሰውየው ወንድሙን ካማበሱ ላይ ግዳጅ የሚሆንበት ወደሱ ሄዶ ይቅርታ መጠየቅ ነው ጀዛኩሙላሁ ኸይር፣ እኔ የአንተን ክብር ነክቻለሁ ይቅርታ አድርግልኝ በለው። መጥፎን ነገር ከፈራ ጉዳት ያደርስብኛል ካለ ወይም ይቅርታን በመጠየቁ መጥፎን የሚያስከትል ከሆነ አላህን መሀርታ ይጠይቅለት፣ ዱአ ወይም ደግሞ ጸሎት ያድርግለት። ስለ እርሱ የሚያውቀውን መልካም ነገርም በማየት ቦታ ያወሳው። ለአላህ ምስጋና ይገባውና ይህም በቂ ነው። በምላሱ ከተሳለቀ ወይም ደሞ ከቀለደ እርሱ ተሳላቂ ቀላጅ ይባላል። በሃይማኖት ባዲን፣ በዲን በኢስላም ከተሳለቀ ካላገጠ ከሀዲ ካፊር ይባላል። ከሱ ጋር አንድም የሚሳለቅ ወይም ደግሞ የሚያላግጥ ባይኖርም እንኳ ካፊር ወይም ደሞ ከሃዲ ይባላል። በርሱም ላይ ወደ አላህ መጸጸትና ወደ ሀቅ መመለስ አለበት። ለአላህ የተጸጸተ አላህ ጸጸቱን ይቀበለዋል። ሰላትና ሰላም በነብዩ ላይ ይስፈንባቸው እንደዚሁም በቤተሰቦቻቸውና በባልደረቦቻቸው ላይ ይሁን። የተፈቀደና ያልተፈቀደ ተውሱል ምስጋና ለዓለማቱ ጌታ ለአላህ ይገባው እዝነትና ሰላም በአላህ መልእክተኛ የነብያቶች መደምደሚያ በሆኑት በቤተሰቦቻቸው በባልደረቦቻቸውና እስከ ቅያማ ድረስ አሳቸውን በተከተሉት ላይ ይስፈን። በመቀጠል አብዛኛውን የአህለሱና ወርጀማ አሊሞች ተወሱል እንደሚ እንደሚፈቀድ ተስማም ተዋል ለዚህም ማስረጃ ከቁርአንና ሳሒሕ ከሆነ ሀዲስ አቀረቡ። ግን የተወሰኑ ሙስሊሞች በቁርአንና ሀዲስ እንደዚሁም የዚህ ኡማ ቀደምቶች ስራ ውስጥ የመጣ የተወሱል ስርአት ግንዛቤ አስቸገሯቸው። ከኢስላም መሰረታዊ መርሆች ና የነቢዩ ሰለላሁ ዓለይሂ ወሰለም መመሪያ ጋር የሚቃረን የተሳሳተ ግንዛቤ ያዙ። ለዚህ ግንዛቤያቸው ደኢፍ ና መውዱዕ የተፈበረከ የተፈበረከ ሀዲስ ማስረጃ ቀረቡ። እንደውም ከዚህ ራቅ ብለው ሄዱና ተወሱሉን አስመልክተው የመጡትን የቁርአን አንቀጾችን ከተሳሳተ ግንዛቤያቸው ጋር እንድስማማ አጣመው ተረጎሙ። ሁላችንም የምንስማማበት ነጥብ አለ። እሱም እኛ የቁርአንና የሀዲስ ግንዛቤ ውስጥ ካልተስማማን ወደ ደጋግ ሰለፎች የሱሐቦችና ታቢዕ ታቢዎች ግንዛቤ እንመለሳለን የሚል ነው። ምክንያቱም እነሱ ከሁሉም የተሻለ ወደ ሁለቱ ወህይዎች ቅርብ ናቸውና፣ እነርሱ በነቢዩ ሰለላሁ ዐለይሂ ወሰለም ምስክር የሶስቱ በላጭ ክፍለ ዘመን ሰዎች ናቸው። ነቢዩ ሰለላሁ አለይሂ ወሰለም እንዲህ አሉ፣ በላጭ ሰዎች እኔ ክፍለ ዘመን ናቸው፣ ከዚያም እነርሱን የሚከተሉ ናቸው፣ ቀጥሎም እነርሱ የሚከተሉ ናቸው። ቡሀሪ ዘግበውታል። ከዚሁ በመነሳት ማንኛውም በአላህና በመጨረሻ ቀን ያመነ ሰው ስሜትን ከመከተል መራቅ አለበት። ምክንያቱም እሱ ከአላህ ስብሓነሁ ወተዓላ መንገድ ያጠማልና ቀደምት ሰለፎችን የነበሩበት መንገድ መከተል አለበት። ከዚህ መሰረታዊ መርህ በመነሳት ይህች ጭቅጭቅ የበዛባት የቢዲያና ስሜት ተከታዮች ሰዎች ዘንድ እንደምንመለከተው ብዙ ሰዎች የተሳሳቱበትን ጉዳይ ማብራራት ፈልግ ፈለግኩኝ ከአላሁ ስብሓነ ወተዓላ እርዳታን ጠየቅኩኝና ተወሱልና አስመልክተው ቁርአንና ሀዲስ ውስጥ የመጡ ማስረጃዎችን ሰበሰብኩኝ። ንያዬ እኽላስ እንዲኖረውና ራእየም ትክክል እንዲሆን አላህን እለምናለሁኝ፣ እሱ ቸርና ለጋሽ ነውና። የተወሱል ትርጉም የተወሱል በቋንቋ ደረጃ ወደ ግብ የሚያደርስ ምክንያትና ወደ የሚፈልገው ነገር መቃረብ ነው በተስፋ ወደ እሱ መድረስ ነው። ሌላ ትርጉምም አለው። እሱን ንጉስ ዘንድ ደረጃና ቀረቤታ ማግኘት ነው። በሸሪአዊ አተረጓጉም ደግሞ ወደ አላህ የሚቃረብ የተፈቀደ ምክንያት መተግበር፣ ወደ አላህ ውደታ የሚያደርስ ኢባዳና፣ በመልእክተኛው አንደበት የተፈቀደን ነገር መስራት ይህም አላህ ዘንድ ያላቀ ደረጃ ለማግኘት ወይም ጥቅም በማምጣትና ጉዳትን በመከላከል ጉዳዩን ለማስፈጸም ወይም ና እዱንያና በአኼራ የሚጠቅሙ ነገሮችን ለማግኘት የሚሰሩ ስራዎች ናቸው። ተወሱል ወደ አላህ መቃረብ እሱ በፈቀደ ነገር እንጂ አይሆንም። ተወስል በሶስት ነገሮች ላይ የተመሰረተ ነው። አንደኛ የሚቀርበውም ወደ አላህ ሱብሃነወተዓላ ነው። ሁለተኛ ለመቃረብ የሚፈልግ እሱም ደካማ የሆነ ጉዳይ እንዲፈጽምለት የሚፈልግ ባሪያ ነው። ሶስተኛ መቃረቢያ እሱም ወደ አላህ ሱብሃነወተዓላ የሚቀርብ መልካም ስራ ነው። እሱም ወሲላ ወይም ደግሞ መቃረቢያ ይባላል። ይህች መቃረቢያ ወሲላ ወደ አላህ የምታቀርብና ጉዳይ የምታስፈጽመው ጠቃሚ እንድትሆን ቀጣዩን መስፈርት በመጠቀምና በሚቀርበው ሰው ዘንድ መኖሯ ግዴታ ይሆናል። እነሱም ወደ አላህ ለመቃረብ የሚፈልግ ባሪያ ደግ ሙኡሚን መሆንና በሰራው የአላህ ፊት መፈለግ አለበት። የሚያቀርበውም ስራ በሱ መድረሱ እንዲቀርብበት በአላህ የተፈቀደ መሆን አለበት። ስራው የተፈቀደና ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ጋር የሚስማማ መሆን አለበት። በሱ ላይ አይጨመርም፣ ከሱም አይቀንስም፣ ከተቀመጠለት ጊዜና ቦታ ውጭም አይሰራውም። ከዚህ በመነሳት ከሙእሚን ውጪ ያሉ ሰዎች የሚሰሩት ስራ ወደ አላህ መቃረቢያ አይሆንም። እንደዚሁም ቢድዓም ወደ አላህ መቃረቢያ አይሆንም። የተወሱል አይነቶች የሱና አሊሞች ተወሱልን በሁለት ከፍለውታል። እነርሱም የተፈቀደ የተወሱልና የተከለከለ ተወሱል ናቸው። የተፈቀደ የተወሱል እና አይነቶቹ የተፈቀደ የተወሱል የሚባለው ዋጅብ ወይም ሱና በሆኑ ኢባዳዎች፣ በንግግር በድርጊት ወይም በልብ ማመን አላህ በሚወደው ነገር ወደ እርሱ መቃረብ ነው። አንደኛ፣ ጥሩ ስሞችና በተከበሩ ባህርያቶቹ ወደ አላህ መቃረብ በአላህ ስሞችና በተከበሩ ባህርያቶቹ ወደ እርሱ መቃረብ ካሉት የተወሰኑ አይነቶች መካከል በላጩ አንጋፋውና ለባሪያ የሚጠቀመው ነው። ማስረጃውም የአላህ ስብሃነሁ ወተዓላ ቃል ነው፤ ለአላህ መልካም ስሞች አሉት በእርሷም ጥሩነት ሱረቱል አዕራፍ 118 በመልካም ስሞቹ አላህ ወደ አላህ ታቀረባችሁ ተቀረባችሁ እሱን ለምኑ ማለት ነው። ይህ አንቀጽ ከአላህ ስሞች ወይም ከእርሱ ባህሪያቶች ውስጥ በአንዱ ወደ አላህ መቃረብ እንደሚቻል ያሳያል። ይህን ስራ አላህ ይወዳል። ለዚህም ነቢዩ ሰለላሁ አለይሂ ወሰለም ይህንን ይጠቀሙ ነበር። መልእክተኛው ሰለላሁ አለይሂ ወሰለም በለመኑትኛም መለመን ይፈቀድ ሶሃቦች፣ ታቢኢዎች እና የእነሱ ተከታዮች በዚህ መልኩ ለምነዋል። ሁለተኛ፣ ለማኙ በሰራው መልካም ስራ ወደ አላህ መቃረብ ይችላል። ለምሳሌ አንድ ሙስሊም አላህ ሆይ ባንተ ባመንኩኝ እምነቴ በሚወድህ ውዴታ መልእክተኛህን በመከተሌና በእርሱ በማመኔ ያለብኝን ችግር አስወግድልኝ ማለት ይችላል። እንደዚሁም የሚለምን ሰው ለአላህ ብሎ የሰራውን መልካም ስራ ተጠቅሰው አላህን ልለምንበት ይችላል። ለምሳሌ በአላህ ባመነው እምነት፣ በሶላት፣ በጾም፣ በሀጅ ቁርአን በመቅራት ዚክር፣ ነቢዩ ሰለላሁ ዓለይሂ ወሰለም ላይ ሰላዋት በማውረድ በሰራው መልካም ስራና በራቃቸው ወንጀሎች ሁሉ ወደ አላህ መቃረብ ይችላል። ማስረጃው የአላህ ሱብሓነሁ ወተዓላ ቃል ነው። ከሀዲስ ደግሞ ከኛ በፊት የነበሩ ሶስቱ የዋሻ ሰዎች ታሪክ ነው። ሶስቱ ሰዎች ዋሻ ገቡ። ቋጥኝ ዋሻውን ዘጋባቸው። ያላቸውን ትልቅ ያላቸውን ትልቅ ስራ ስራውን ፈለጉና በሱ አላህን ለመኑ አላህም ያትከፈተላቸው እና ከችግር አስወጣቸው። ሀዲሱን ቡኻሪ እና ሙስሊም ዘግበውታል። ሶስተኛ በደጋግ ሰዎች ዱዓ ወደ አላህ መቃረብ። ለምሳሌ አንድ ሙስሊም ችግር ውስጥ ይገባል ለራሱ ለአላህ ሀቅን እንደጎደለ ያውቃል። ወደ አላህ የሚቀርበውን ጠንካራ ምክንያት ፈልጎ ወደ አንድ ደግ ሰው ተቅዋና እውቀት አለው ብሎ ወደሚገምተው ሰው ሂዶ ችግሩን እንደሚያስወግድለት አላህን እንዲለምንለት ይጠይቀዋል። ይህ የተወሱል አይነት የተፈቀደ የተወሱል ነው። ሸሪአውን ይህንኑ ያመለክታል።